ውጤታማ የሆነ የኢኮኖሚ ስርዓትን በመተግበር የዜጎችን ሕይወት የተሻለ ማድረግ ከመንግሥት ዋነኛ ኃላፊነቶች ውስጥ አንዱ ነው። በጠቅላይ ሚኒስትር አብይ አህመድ በተጻፈው የመደመር መንግሥትም በኢትዮጵያ ሊተገበር የሚገባ የኢኮኖሚ ስርዓት በዝርዝር ተቀምጧል። በመደመር መንግሥት እሳቤ በኢኮኖሚ ውስጥ የመንግሥት ሚና ትብብርን መሠረት ያደረገ እንደሆነ በመጽሐፉ ሰፍሯል። በዓለም ላይ በዋናነት ሁለት አይነት የኢኮኖሚ ሞዴሎች ይተገበራሉ። አንደኛው ሙሉ በሙሉ ኢኮኖሚው በግል ዘርፍ የሚመራበት ሁለተኛው ደግሞ በመንግሥት ቁጥጥር ስር የሚሆንበት ነው። ከኢትዮጵያ ነባራዊ ሁኔታ አንጻር አንዱን ብቻውን መተግበር ውጤታማ እንደማያደርግ የመደመር መንግሥት ፍልስፍና አመክንዮ ያስረዳል። ይህንንም ሲያስረዳ በኢትዮጵያ የግሉ ዘርፍ ብቻ ኢኮኖሚውን ይምራ ቢባል በካፒታል በአደረጃጀትና በፈጠራ ብቁ የሆነ የግል ዘርፍ ገና ያልዳበረ መሆኑን በምክንያትነት ያስቀምጣል። መንግስትም በኢኮኖሚ ውስጥ ያልተገራ ጣልቃ ገብነት ካለው የግሉን ዘርፍ እንደሚያቀጭጭ፣ ሙስናን እንደሚያስፋፋ፣ ፈጠራን እንደሚቀንስ፣ እንዲሁም የሰዎችን የሀብት ባለቤትነት እንደሚያሳጣ ካለፉት መንግስታዊ ስርዓቶች በመነሳት የመደመር መንግስት መጽሐፍ ያስረዳል። የመደመር መንግስት የሚከተለው ሞዴል የእነዚህን ሁለት ፖሊሲዎች ችግር የሚፈታውን የትብብር ሞዴል ነው። በትብብር ሞዴል የግሉ ዘርፍ በኢኮኖሚ ውስጥ ተገቢውን ሚና ይጫወታል፣ ይደገፋል፣ ይበረታታል። መንግስት ደግሞ ኢንተርፕረነር በሆነ እሳቤ የግል ዘርፍ በማይደፍራቸው ዘርፎች ይሳተፋል። ከግሉ ዘርፍ ጋር በጋራ ያለማል። አዳዲስ ሀሳቦችን በማመንጨት አዳዲስ የኢኮኖሚ ዘርፎችን ይፈጥራል፣ ያዳብራል። በዘመናት ውስጥ ኢትዮጵያ ከሌሎች ሀገራት የተቀዱ የኢኮኖሚ ፖሊሲዎችና ስርዓቶችን ከሀገራዊ ነባሪያዊ ሁኔታ ጋር ሳታጣጠም መተግበሯ የዜጎቿ የኑሮ ደረጃ እንዳይሻሻል አድርጎ መቆየቱን በመደመር መንግሥት በዝርዝር ቀርቧል። ጦርነትና ግጭትም ሾተ ላይ ሆነውባት ወደፊት እንዳትራመድ ማድረጋቸውም ታሪክ ያሰፈረው ሀቅ ነው። ኢትዮጵያ ከነዚህ ችግሮች ወጥታ ካደጉት ሀገራት ጎራ እንድትቀላቀል በዋናነት ሶስት ስልቶች መተግበር እንዳለባቸው በመደመር መንግሥት መጽሐፍ ሰፍሯል። ፈጠራ፣ ፍጥነትና ዝላይ መደመራዊ የፈጠራ መንገድ በመደመር መንግስት እሳቤ አዳዲስ ሐሳቦችን የማፍለቅና በተለየ መንገድ የማሰብ ችሎታ፣ ሐሳቦችን ወደ እውነታ የመቀየር ሂደትና ብቃት፣ አዳዲስ ምርቶችንና አገልግሎቶችን ወደ ገበያ ማምጣት እንዲሁም ሌሎች የፈጠራ ስራዎችን በማህበረሰብ ውስጥ እንዲሰርጹ ማድረግ ትኩረት ተሰጥቶታል። መደመራዊ የፍጥነት መንገድ ከኋላ ወደፊት ለመምጣት መፍጠር ብቻ ሳይሆን መፍጠን የግድ እንደሚል የመደመር መንግስት በጽኑ ያምናል። መደመራዊ የዝላይ መንገድ ዘመኑ የደረሰበትን ቴክኖሎጂ በቀጥታ በመቀላቀል በዓለም ገበያ ተወዳዳሪ መሆንና አሸንፎ የመውጣት መንገድ አንዱ የመደመራዊ ዝላይ መንገድ ነው። በሀገራችን ያለው የድህነት ደረጃና የዓለምን እጅግ ተለዋዋጭ የሆነ ፈጣን እድገት ታሳቢ ካደረግን መንግስት፣ እስካሁን ከሚጫወተው በእጅጉ የላቀ ሚና መጫወት እንዳለበት እንገነዘባለን ይላል የመደመር መንግስት መጽሐፍ። የግሉ ዘርፍም በርካታ ውስንነቶች እንዳሉበት ያነሳል። ከዚህ ችግር ተስፈንጥሮ ለመውጣት የመደመር መንግሥት መላበስ ያለበት ዋና ዋና ባህሪያት ምንድን ናቸው? ከመደመር መንግሥት ባህሪያት ውስጥ በምናባዊ ከፍታ መንግሥት ለፈጠራ መነሻ የሆኑ ችግር ፈቺ ሀሳቦችን ለማመንጨት የሚያስችሉ ስራዎችን በከፍተኛ ደረጃ መስራት ይጠበቅበታል። ሌላኛው የማድረግ አቅም ነው። የመደመር መንግሥት ፕሮጀክቶችን በፍጥነትና በጥራት ለማጠናቀቅ ከፍተኛ ትኩረት ይሰጣል። የመደመር መንግሥት ተለዋዋጭ በሆነው ዓለም ውስጥ ራሱን በማሸጋገር ዘላቂነትን ያስጠብቃል። ድንገተኛ ችግሮችን የሚያስተናግድበት ተለማጭነት የተላበሰ መንግስትም ነው። አጠቃላይ ሀገራዊ የኢኮኖሚ ስርዓቱ በአንድ ላይ መቆምና ከላይ እስከታች ተናቦ መስራት መቻል አለበት። የግሉ ዘርፍ ያለበትን የፈጠራ ክፍተት በማብቃትና ምቹ ሁኔታን በመፍጠር እገዛ ያደርጋል። በአዳዲስና ባልተዳሰሱ የመልማት እድሎች ላይ በታቀደ መልኩ ኢንቨስት ያደርጋል። የኢኮኖሚውን ዋና መሰረት እንደ ግብርና ካሉ መሰረታዊ ዘርፎች በፍጥነት ዲጂታል ቴክኖሎጂን ወደሚጠቀም ዘመናዊ ኢንዱስትሪ ማሸጋገር ብሎም የኢንዱስትሪ ልማትን ወደሚደግፍ የአገልግሎት ዘርፍ ያሸጋግራል። ኢኮኖሚውን በብዝሃ ዘርፍ እይታ ማዋቀር እንደሚያስፈልግም የመደመር መንግስት በጽኑ ያምናል። የዘርፍ ብዝሃነትና ፈጠራ ኢኮኖሚው ለተለዋዋጭ ሁኔታዎች ፈጣን ምላሽ ለመስጠት የሚችልበትን ከባቢ ያጎለብታል። ኢኮኖሚውን አንቀው የያዙ መሠረታዊ ችግሮችን በድፍረት ለመፍታትም የማክሮ ኢኮኖሚ ማሻሻያ ተግባራዊ ተደርጓል። በዚህ ማሻሻያም በርካታ ውጤቶች ተመዝግበዋል።